ገንዘብ አልበቃ ላላችሁና የዶሮ እርባታ መጀመር ግን ፍላጎት ላላችሁ ሁለት መቶ ዶሮዎችን በማስገባት ትርፉንም እንዲሁም ደግሞ መነሻ ካፒታላችሁንም ዛሬ ዝርዝር መረጃውን ዝርዝር ወጪውን ወደ እናንተ ማቅረብ ነው የሚሆነው። በአነስተኛ መጠን ለልምድም ሊሆን ይችላል እንዲሁም ደግሞ አቅም አጥሯችሁም ደግሞ ማስገባት ላልቻላችሁ ዶሮ አርቢዎችና መጠናችሁ የገንዘብ አቅማችሁ አነስተኛ ለሆነ ቦታ በቂ ቦታ ለሌላችሁ ሁለት መቶ ዶሮዎችን ዛሬ እንድትሰሩ ሙሉ መረጃውን ይዤላችሁ መጥቻለሁኝ። ሁለት መቶ ዶሮዎችን ምን ያክል ዶሮዎቻችን እንቁላል ምርት እስኪጀምሩ ምን ያክል ኮስት ያደርገናል ኢንሻል ካፒታላችን ምን ያክል ነው የሚለውን ሙሉ መረጃ ታገኙበታላችሁ። ታዲያ መነሻ ካፒታላችን ብቻ አይደለም። በዚህ ወቅት ላይ ሁለት መቶ የእንቁላል ጣይ ዶሮዎች ያሉት ዶሮ አርቢ የተጣራ ኔት ፕሮፊት ስንት ብር ያገኛል የሚለውን እነግራችኋለ። ወይም በዚሁ ቪዲዮ ውስጥ ሁለቱንም መረጃ ታገኛላችሁ። ከእናንተ ታዲያ የሚጠበቀው ትንሽ፣ ቀዝቀዝ ብላችሁብኛል ሰሞኑን በተወሰነ መልኩ ሀሳብ አስተያየቶቻችሁንም እየጻፋችሁልኝ አይደለም። እስቲ አጥለቅልቁት። እዚህ ቪዲዮ ስር ሀሳብ አስተያየቶቻችሁን አጥለቅልቁት፣ ጥያቄ ጠይቁ። እኔ ደግሞ ለእያንዳንዷ ኮመንት ለምስጋናውም ምስጋና፣ ለጥያቄውም መልስ አቀርባለሁ ማለት ነው። ይሄ ቃል ምገባው ነው። በዚህ ቪዲዮ ላይ የሚለቀቁትን የምትለቁትን ኮመንት ሁሉንም መልሳለሁ። ጥያቄው ቢኖራችሁ ሁሉንም ነገር ለእናንተ ማብራሪያ ሰጣለሁኝ፣ በዛው በጠየቃችሁ ጥያቄ መልስ ማለት ነው። ስለዚህ ዛሬ እንደዛ ነው የምናደርገው ማለት ነው። ሁላችሁም ይሄን ቪዲዮ የምትመለከቱ የዚህ ቻናል ቤተሰቦች፣ የዶሮ እርባታ ወዳጆች ይሄንን ቃል እንድትገቡ ይፈልጋለሁ። እና ደግሞ ብዙዎቻችሁ እውነት ለመናገር ሰብስክራይብ ያላረጋችሁ ሰዎች አላችሁና እጅግ በተጣበበ ጊዜ ይሄ ቻናል እንግዲህ በአነስተኛ እርባታ ለሚጀምሩ መበረታታት አለባቸው ብዬ ስላሰብኩኝ በአነስተኛ መልኩም ስለተነሳውም ጭምር እናንተንም ለመደገፍ ነውና በጣም በተጣበበ ጊዜ ውስጥ ነው። ቁጥር ነክ ነገሮች እንደሚያስቸግሩት ታውቃላችሁ፣ ጊዜ ይወስዳሉ። ስለዚህ እነዚህ ነገሮች ሰርቼ ወደ እናንተ አቅርቤ ያለው ታዲያ የእናንተ ምላሽ የሚሆነው የላይክ በተኗ መጫን፣ ወይ ሰብስክራይበር ካላደረጋችሁም ሰብስክራይብ ማድረግ፣ የደወል ምልክቱ መጫን፣ ኮመንት ሴክሽን ላይ እንዳልኳችሁ ደግሞ የፈለጋችሁትን ነገር ጽፋችሁ ለዛ ማብራሪያ ሰጣችኋል። የፈለጋችሁት ነገር ሲባል የዶሮ እርባታን መሰረት ያደረገ ጥያቄ ካላችሁ ጥያቄዎችን እንጠይቃለን። ሁል ጊዜ እንግዲህ ጥያቄዎችን ስናነሳ አንድ ነገር ልገልጽላችሁ የምፈልገው እሁድ እሁድ ቲክቶክ ላይ ሁል ጊዜ አለን። የቲክቶክ ቻናላችን ላይ ላይቭ እንገባለን። ከሶስት ሰዓት እስከ አራት ሰዓት ለአንድ ሰዓት የሚቆይ የውይይት ጊዜ ያለን የፈለጋችሁትን ጥያቄ እየሱስ እየጠየቃችሁ እናንተም ደግሞ ማብራሪያ የምንሰጥበት ሁኔታ አለ ማለት ነው። ብዙ ሳላንዛዛባችሁ ሁለት ማስታወቂያዎችን ብቻ ልንገራችሁ። የመጀመሪያው የቄብ ዶሮዎችን ማዘዝ ለምትፈልጉ ሙሉ የማደራጀትን ስራ አካባቢያችን ላይ መታችሁ ከኛ ጋር አብራችሁ ጎን ለጎን መስራት የምትፈልጉ ዶሮ አርቢዎች ካላችሁ ሙሉ የማቋቋምና የማስተዳደር ስራ እንሰራለን። የማደራጀቱን ስራ ጥርሳችንን የነቀልንበት ሳይሆን የጨረስንበት ነው። እኛ ጋር ከመታችሁ ዶሮ እርባታን በዘመናዊነት ብቻ ደስ በሚያሰኝ በሚያሰኝ መልኩ ወይም ደግሞ በጣም ትርፋማ በሆነ መንገድ ከኛ ጋር መስራት ትችላላችሁ። ቀጥታ ወደ መጣሁበት ጉዳይ ልመለስላችሁ። ሁለት መቶ የእንቁላል ጣይ ዶሮዎችን ለማስገባት ነው ዛሬ ቪዲዮ የሚሆነው። ስለዚህ ዛሬ ሁለት መቶ ዶሮዎችን ለመጀመር ዝርዝር ወጪዎቹንና ሙሉ ወጪው ምን ያክል ነው የሚለው ልንገራችሁ። ስራችን የሚጀመረው የሶስት ወር ዶሮዎችን በመግዛት ነው። በሶስት ወር ዶሮዎች ዋጋ ላይ እጅግ ከፍተኛ ጭማሪ የታየ ሲሆን አምስት መቶ ሰላሳ ብር አንዷን ዶሮ ትገዛላችሁ። አምስት መቶ ሰላሳ ብር አንዷን ዶሮ ከገዛችሁ እቺ ዶሮ ለቀጣዮቹ ሁለት ወራት እንክብካቤ ያስፈልጋታል። እቺ ዶሮ እንቁላል መጣል የምትጀምረው ወይም ደግሞ በአጠቃላይ መንጋው 200 ዶሮዎች እንቁላል መጣል የሚጀምሩት ከሁለት ወር እንክብካቤ በኋላ ነው። ከዶሮዎቹን ከገዛ በኋላ የሁለት ወር እንክብካቤ ወጫችን ደግሞ ምን ይመስላል የሚለው ነግራችኋለሁ። ስለዚህ የሁለት ወር መኖን እንመልከት። የመጀመሪያ ከዶሮች ግዢ ባልተናነሰ መልኩ ልታወጡበት የምትችሉት ወጪ የመኖ ወጪ ነው። የመኖ ወጪም እጅግ በጣም በኪሎ ጨምሯል። በኩንታል በተመሳሳይ ጨምሯል። የመኖ ወጪን በተመለከተ እነዚህ 200 ዶሮዎች እንቁላል እስኪጥሉላችሁ ድረስ ባለው ወደ ፖይንት ኦፍ ሌይ ደረጃ ወይም ደግሞ ወደ ሴክሹዋል ማቹሪቲ ኤጅ ላይ እስኪደርሱ ድረስ ባለው ወይም ደግሞ 20 ሳምንት እስኪ እስኪሞላቸው ድረስ 1180 ኪሎ መኖ ከናንተ ይጠበቃል። 1180 ኪሎ መኖ ከናንተ ይጠበቃል። ሁለት አይነት መኖችን ትጠቀማላችሁ። ታዲያ በዚህ በሁለት ወር ጊዜ ውስጥ የመጀመሪያው የቄብ መኖ የምንለው የፑሌት ፊድ ነው። ሁለተኛው ደግሞ ፕሪሌ ፊድ፣ ዶሮቻችሁን እንቁላል የምታስጀምሩበት መኖ ይሆናል። ማለት ሁለት አይነት መኖ ሁለቱንም አይነት መኖ ተካቶበት ግን 1180 ኪሎ 200 ዶሮዎች እንቁላል ለመጣል ያክል ይፈጅባቸዋል። ከዚህ በተጨማሪ ታዲያ ዋጋውን ደግሞ እንመልከት። አንዱን ኪሎ በ52 ብር ትገዙታላችሁ። 5200 ብር በኩንታል ወጪ ታደርጋላችሁ። እነዚህ ዶሮዎች በአጠቃላይ 61360 ብር የመኖ ወጪ አለባቸው ለሁለት ወር ማለት። ከዚህ ደግሞ ወጣ ስንል ለህክምና የምታወጧቸው ደግሞ ወጪዎች አሉ። የመጀመሪያው የቫይታሚን 3 ዙር ያክል ወጪ አለባችሁ። ለቫይታሚን የምታወጡት ወጪ ሶስት ዙር፣ ዶሮዎቹ በዚህ ሁለት ወር እስኪሞላቸው ድረስ ሶስት ዙር ያክል ቫይታሚን ያስፈልጋቸዋል። የመጀመሪያውና ዋነኛው ከስትረስ ጋር ተያይዞ የትራንስፖርቴሽን ስትረስን ለመቀነስ ነው። ለዚህም ደግሞ አንቲ ስትረስ ቫይታሚኖችን እንሰጣለን። የመጀመሪያው ዙር ዶሮዎቻችሁ አምስት ቀን ያክል ይህንን ቫይታሚን ይጠጣሉ። በየቀኑ በዚህ ዕድሜ ላይ 28 ሊትር የውሃ አጠቃቀም አላቸው። እነዚህ ዶሮዎች በአጠቃላይ አንድ ፓክ ብቻ ነው የሚያስፈልጋችሁ ለመቶ አርባ ሊትር ማለት ነው። አንድ ፓክ ብቻ ነው የሚያስፈልጋችሁ። አንዱ ፓክ 200 ሊትር ወይም ደግሞ መቶ ግራሙ በ200 ሊትር ትበጠብጡታላችሁ። እናንተ የምትፈልጉት ግን 140 ሊትር ነው፣ እንደውም ይተርፋችኋል። ለዚህ 350 ብር ወጪ ታደርጋላችሁ። ሁለተኛ ዙር ላይ በተመሳሳይ 350 ብር ወጪ ታደርጋላችሁ። ወደ ተስ ወደ 180 ሊትር ግን ከፍ ይላል መጠኑ። ሶስተኛ ዙር ላይ 700 ሁለት ፓክ ነው የሚያስፈልጋችሁ። 700 ብር ወጪ ታደርጋላችሁ። ሌላው የዶሮዎች በሽታ ቢከሰት ብላችሁ ልታወጡት የምትችሉት የመድኃኒት ወጪ 900 ብር ወጪ ታደርጋላችሁ። እነዚህ ዶሮዎች እንቁላል ምርት እስኪጀምሩላችሁ ድረስ ሁለት ዙር ያክል ቫክሲን ይወስዳሉ፣ ክትባት ይወስዳሉ። ለዚህም ወጪ እጅግ በጣም ቀለል ያለ ነው። 560 ብር ወጪ ታደርጋላችሁ። እቃዎች እንደሞ እንመልከት። መመገቢያ፣ መጠጫ፣ ጉዝጓዝ፣ የተለያዩ ወጪዎች ደግሞ 2000 ብር የመመገቢያና መጠጫ 2220 ብር፣ 1850 ብር የጉዝጓዝ 220 ብር፣ የተለያዩ ወጪዎች 2000 ብር፣ የቱታና የቦቲና የውሃ ክፍያ 600 ብርና 1500 ብር የሳፋ 1400 ብር፣ እንዲሁም ደግሞ ዶሮቻችሁን ዲቤክ ስታስደርጉ ወይም ደግሞ መንቁር ስታስቆርጡ ለ2000 ብር ወጪ ታደርጋላችሁ። አጠቃላይ ምን ያክል መጣ፣ ምን ያክል ነው ኢኒሻል ኮስታችን የሚለውን ለማወቅ በ0954 62 1324 ምርትና አገልግሎታችንን ከሙሉ መረጃ ጋር ከጥሩ መስተንግዶ ጋር ከዘመናዊነት ጋር ተያይዞ ታገኙታላችሁ። በአካል መምጣት ለምትፈልጉ ደግሞ በ0954 62 1324 እየደወላችሁ በ0969 5832 ላይ እየደወላችሁ እኛን ማግኘት ትችላላችሁ። ለትራንስፖርቴሽን እጅግ የቀለለ ቦታ እዛው ዱከም እንደወረዳችሁ መናኸሪያ አጠገብ የሚገኝ ቢሮችን መታችሁ ምርትና አገልግሎታችንን እርባታ እርባታ ከሚሸጠው ቢሮችን ወስዳችሁ መሄድ ትችላላችሁ። አጠቃላይ 179610 ብር ያክል በዶሮ ወጪ ታደርጋላችሁ። አንድ ዶሮ በልታ ጠጥታ ሁሉ ወጪዋን ሸፍና እንቁላል መጣል ጀምራ እራሷን እስክትችል ድረስ በአጠቃላይ ለ200 ዶሮዎች 179610 ብር ወጪ ታደርጋላችሁ። ትርፉ ምን ያክል ነው እንግዲህ። መቶ ሰባ ዘጠኝ ሺህ ስድስት መቶ አስር ብር ለሁለት መቶ የእንቁላል ጣይ ዶሮዎች አውጥታችሁ ትርፉስ ምን ያክል ነው? በየወሩ ኔት ፕሮፊታችሁ ከዶሮዎቻችሁ የምታገኙት የተጣራ ገንዘብ አሁን ላይ መሰረት አድርገን እንመለከታለን። የመጀመሪያው ሁለት ሁለት መቶ ዶሮዎችን የተጣራ ገንዘብ ለመስራት የመጀመሪያ ሄንዴ ፕሮዳክሽን ወይም ደግሞ የቀን ዕለታዊ ምርታችንን ማስላት አስፈላጊ ነው። ከሁለት መቶ ዶሮዎች በ90% ሄንዴ ፕሮዳክሽን ብንይዝ 180 እንቁላል ታገኛላችሁ። 180 እንቁላል በ20 ብር ሽያጭ ብታደርጉ 3600 ብር ያልተጣራ የቀን ሽያጭ አላችሁ። ይሄ 3600 ብር የቀን ሽያጭ ሲሆን፣ በአጠቃላይ በወር ደግሞ 108000 ብር ጠቅላላ ሽያጭ አላችሁ። ከዚህ በተጨማሪ ወራዊ ወጪዎችን ደግሞ ስንመለከት ወራዊ ወጪዎችን ስንመለከት የመጀመሪያው መግቢያችንም ላይ እንዳነሳ ነው የመኖ ወጪ ትልቁን ድርሻ ይወስድባቸዋል። ሁለት መቶ ዶሮዎች መጣል ከጀመሩ በኋላ በየቀኑ የማይቋረጥ 25 ኪሎ ያክል ይበላሉ። ይህንን ደግሞ በቀን ወጫችን ውስጥ ብናካትተው 25 ኪሎ ዶሮዎችን ተመግበው በቀን ለመኖ ብቻ 1362 ብር ከ50 ሳንቲም ወጪ ይኖርባቸዋል። በአጠቃላይ ደግሞ በወር እስከ 750 ኪሎ ወይም ደግሞ 7.5 ኩንታል ድረስ ይመገባሉ። ይህንን ደግሞ ወደ ሂሳብ ስናመጣው 40870 ብር ድረስ ያክል ለመኖ ወጪ ታደርጋላችሁ። የተለያዩ ወጪዎች የመብራት አለ፣ የውሃ አለ፣ የቫይታሚን አለ፣ የመድኃኒቶች አለ፣ የጉዝጓዝ መቀየር አለ፣ የእንቁላል ትሪ ማዘጋጀት አለ፣ የትራንስፖርቴሽን ወጪ አለ። እነዚህን ሁሉ አካቶ 17000 ብር ወጪ ይዤላችኋለሁኝ። ይህንንም ወጪ ላይደርስ ይችላል እንደናንተ ጉብዝና። ከአጠቃላይ ግን ገቢያችንን ወይም ደግሞ ጠቅላላ ሽያጭ የነበረንን ከወጫችን ስናቀናንስ ደግሞ መቶ ስምንት ሺህ ብር ጠቅላላ ካገኘናቸው እንቁላሎች ምርት ያደረግነው ነበረ ያገኘነው ነበር ሽያጫችን። ከዛ ግን 57870 ብር ያክል ወጫችንን ስናቀናንስ 50130 ብር ያክል ወራዊ የተጣራ እጃችሁ ላይ የሚገባ በየወሩ የምታገኙት ገንዘብ ነው። ማሳሰቢያ አለኝ። 50130 ብር የተጣራ እጃችሁ ይደርሳል ያልኩት ሂሳብ የተሰራው በዚህ ወቅት ብቻ ነው። እንቁላል የእንቁላል አጨማመር የእንቁላል ሽያጫችሁ የሚጨምር ከሆነ በተመሳሳይ የምታገኙት ገንዘብ እየጨመረ ይሄዳል። እንቁላል ሽያጭ ፍላክቹኤት እንደሚያደርግ ይታወቃል። በየጊዜው ተለዋዋጭ ነው፣ ነገር ግን አሁን ባለው ሂሳብ በአጠቃላይ ከዚህ በታች ይወርዳል ተብሎ የሚጠበቅበት ጊዜ አይደለም። የተለያዩ ነገሮች ስለጨመሩ ማለት ነው። በአጠቃላይ 50130 ብር ያክል የተጣራ በየወሩ እጃችሁ ላይ ሊደርስ የሚችል ነው። እነዚህን የእንቁላል ጣይ ዶሮዎች ሌየር ቺክን የምንላቸውን ዶሮዎች ኢቫሉዌት ስናደርጋቸው እነዚህ ዶሮዎች ያለማቋረጥ እንኳን 180 እንቁላል አይደለም፣ 150 እንቁላል እንኳን መጣል ቢችሉ በአጠቃላይ 75 ፐርሰንት ፕሮዳክሽን አላቸው ማለት ነው። በአቬሬጅ በሲዝናቸው በአጠቃላይ ሌንግ ፔሪድ በምንለው አይነት ጊዜያቶች ውስጥ 75 ፐርሰንት ያክል ቢጥሉ እንኳን እጅግ አዋጭ የሚባል ስራ ነው በዚህ ወቅት ላይ ማለት ነው። እኛ ግን የያዝነው በዘጠና ፐርሰንት ነው።